አላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከእንቁላል ጋር አንድ ላይ በፍጹም መመገብ የሌለባችሁን ምግቦችን እናም ከእንቁላል ጋር ደግሞ አንድ ላይ የሚሄዱ ምግቦች፣ ከእንቁላል ጋር መመገብ የሌለባችሁ ምግቦች አንድ ላይ ብትመገቧቸው ምን የጤና ችግርን ያስከትላሉ፣ እንዴት ማስተካከል አለባችሁ የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል እንቁላል እጅግ በጣም ገንቢ የሆነ ምግብ ሲሆን በውስጡም ከፍተኛ ጥራት ያለው ፕሮቲን ጤናማ ቅባቶች ቫይታሚኖች እንደ ቫይታሚን ኤ ቫይታሚን ዲ ቫይታሚን ኢ እና ቫይታሚን ቢ12 እና እንደ ብረት፣ ሴሊኒየም እና ኮሊን ያሉ ማዕድናት በብዛት በውስጡ ይገኛሉ። ይሁን እንጂ እንቁላል ከሌሎች ምግቦች ጋር ሲዋሃድ በምግብ አለመጣጣም፣ በንጥረ ነገር መምጠጥ መስተጓጎል ወይም ደግሞ በመርዛማ የጎንዮሽ ጉዳቶች ምክንያት ጥሩ ላይሆን ይችላል። ከእንቁላል ጋር አንድ ላይ ስትመገቡ የሚበላሹ ምግቦችን ወይም ደግሞ የሚያስከትሉት ተያያዥ የጤና እክሎችንናም እንቁላልን በጤናማ መንገድ እንዴት መመገብ እንደሚቻል በዝርዝር እንመለከታለን። በቅድሚያ ከእንቁላል ጋር አንድ ላይ የማይሄዱ መመገብ የሌለባችሁን የምግብ አይነቶችን በዝርዝር ልንገራችሁ። አንደኛ እንቁላልናም የወተት ተዋጽኦችን ነው። እንደ ወተት፣ አይብናም እርጎን ማለት ነው። እነዚህን አንድ ላይ መመገብ የለባችሁም። ለምን አይመከርም? ወተትና እንቁላል ሁለቱም ከባድ ፕሮቲኖች ናቸው። አንድ ላይ ማዋሃድ የምግብ መፍጫ ስርዓትን ሊያጨናንቀው ይችላል። ወተትን ከእንቁላል ጋር መመገብ አይመከርም፣ ምክንያቱም የተለያዩ ባህሪያት ስላሏቸው። ወተት ቀዝቃዛ ሲሆን፣ እንቁላል ደግሞ ሙቀትን ይሰጣል። የሚያስከትሉት የጤና ችግሮች ደግሞ እንደ ጋዝ፣ የሆድ መነፋት ወይም ደግሞ የምግብ አለመፈጨት የመሳሰሉ የምግብ መፍጫ ችግሮችን ሊያስከትል ይችላል። ለሴንሲቲቪቲ የተጋለጡ ግለሰቦች ላይ የቆዳ ችግሮችን እንደ ብጉርናም ኤግዜማንም ሊያስከትል ይችላል። የተሻለው አማራጭ ከእንቁላል ጋር ከእጽዋት የተሰራ ወተትን እንደ የአልመንድ ወተትን መጠቀም ወይም ደግሞ እንቁላልንናም የወተት ተዋጽኦችን ቢያንስ በየሁለት ሰዓታት ልዩነት መመገብ ወይም ደግሞ መውሰድ የተሻለ ነው። ሁለተኛ ደግሞ እንቁላልናም ስኳርን ነው፣ በተለይ ነጭ ኮረት ስኳርን ማለት ነው። ለምን አይመከርም? እንቁላልን ከስኳር ጋር ማሞቅ ወይም ደግሞ መጠቀም እንደ ኮስታርድ ወይም ደግሞ አንዳንድ ጣፋጭ ምግቦች ቶክሲክ ውዶችን እንደ ግላይኬሽን ኢንድ ፕሮዳክትን ሊፈጥር ይችላል። የሚያስከትሉ የጤና እክሎችም ከጊዜ በኋላ በጉበትና በኩላሊት ላይ ጫናን ሊፈጥር ይችላል። የኢንሱሊን ሴንሲቲቪቲ እናም ኢንፍላሜሽን ስጋትንም ይጨምራል። ኢንሱሊን ሬዚስታንስን ሊያስከትል ይችላል። ሴንሲቲቪቲ ሳይሆን ሬዚስታንስን ማለት ነው። የተሻለው አማራጭ ከበሰለ በኋላ ተፈጥሯዊ ጣፋጭ ማጣፈጫዎችን እንደማርን በትንሽ መጠቀም የተሻለ ነው። ሶስተኛ ደግሞ እንቁላልናም የአኩሪ አተር ወተትን ነው። ለምን አይመከርም? አኩሪ አተር ፕሮቲን የምግብ መፍጨትን ሊያስተዋጉል የሚችሉ ትሪፕሲን ኢንሃቢተሮችን ይዟል። በእንቁላል ውስጥ ያለውን ፕሮቲንን የመምጠጥ አቅምን ሊቀንስ ይችላል። የሚያስከትለውም የጤና ክሎች የንጥረ ነገር አጠቃቀምን ሊቀንስባችሁ ይችላል። ሊከሰት የሚችል የምግብ መፈጨት ችግርም ሊኖር ይችላል። የተሻለው አማራጭ የአኩሪ አተር ምርቶችንና እንቁላልን ከመመገባችሁ በፊት ቢያንስ ቢያንስ ከአንድ እስከ ሁለት ሰዓታት ልዩነት መፍጠር ይኖርባችኋል ማለት ነው። አራተኛ እንቁላልናም ሻይና ቡና ነው። በተለይ እንቁላልን ከበላችሁ በኋላ ወዲያውኑ ሻይና ቡናን መጠጣት አይመከርም። ለምንድ ነው? በሻይ ውስጥ ያሉት ታኒኖች እናም በቡና ውስጥ ያሉት ፖሊፊኖሎች ከብረት ጋር በመተሳሰር የመምጠጥ አቅሙን ይቀንሳሉ። ካፌን የፕሮቲን የምግብ መፈጨትንም ሊያስተጓጉል ይችላል። የሚያስከትለው የጤና እክሎች ወይም ደግሞ ችግር ደግሞ ከጊዜ በኋላ የብረት እጥረት የደማነስን ሊያስከትል ይችላል። አንዳንድ ሰዎች ላይ የምግብ አለመፈጨት ችግርንም ያስከትላል። የተሻለው አማራጭ ሻይ ወይም ደግሞ ቡናን እንቁላል ከመብላታችሁ በፊት ወይም ደግሞ በኋላ ቢያንስ በአንድ ሰዓታት ልዩነት መጠጣት ወይም ደግሞ መጠቀም ነው። አምስተኛ እንቁላልና ስጋን ነው፣ በተለይ ቀይ ስጋን አንድ ላይ መመገብ አይመከርም። ለምንድ ነው? ሁለቱም በፕሮቲን የበለጸጉ እናም ለመፈጨት በጣም ከባድ ናቸው። የምግብ መፍጫ ስርዓትን ያጨናንቃሉ እናም የሳቹሬትርስ መጠንንም ይጨምራሉ። የሚከሰተው ችግር ደግሞ ቀርፋፋ የምግብ መፈጨት ሂደት ወይም ደግሞ ድካምም ይከሰታል። በረጅም ጊዜ ደግሞ የልብና የደም ዝውውር ስርዓት በሽታዎች ስጋት መጨመርም ይከሰታል። የተሻለው አማራጭ በምግብ ሰዓት እንቁላልን ወይም ደግሞ ስጋን ምረጡ። እንቁላልን ከቀላል አትክልቶች ወይም ደግሞ ውስብስብ ካርቦሃይድሬትስ ጋር አዋሃዱ። አንድ ላይ ከስጋ ጋር በፍጹም አትጠቀሙ፣ በተለይ ከቀይ ስጋ ጋር። ስድስተኛ እንቁላልና ፍራፍሬዎችን ነው፣ በተለይ ሲትረስ ፍራፍሬዎች ወይም ደግሞ ሀብሀብን፣ ለምን አንድ ላይ አይመከርም? አሲዳማ የሆኑ ፍራፍሬዎች የፕሮቲን የምግብ መፈጨትን ሊያስተጓጉል ይችላሉ። ፍራፍሬዎች ከእንቁላል በበለጠ ፍጥነት ይፈጫሉ። አብሮ መመገብ በአንጀት ውስጥ መፍላትን ሊያስከትል ይችላል። የሚከሰተው ችግርም የሆድ መነፋት፣ ጋዝ ወይም ደግሞ የምግብ አለመፈጨት ይኖራል። ለስሜታዊነት የተጋለጡ ግለሰቦች ላይ የአለርጂ ምላሾችንም ሊያስከትል ይችላል። የተሻለው አማራጭ ፍራፍሬዎችን ብቻቸውን ወይም ደግሞ እንቁላልን ከመብላታችሁ በፊት ቢያንስ በሰላሳ ደቂቃዎች ልዩነት ብትመገቡ መልካም ነው። ስለዚህ አሁን የጠቀስኩላችሁን ምግቦችና መጠጦችን በፍጹም ከእንቁላል ጋር አንድ ላይ መጠቀም የለባችሁ ማለት ነው። እንቁላልን ታዲያ በጤናማ መንገድ እንዴት መመገብ እንደሚቻል ልንገራችሁ። የእንቁላልን የጤና ጥቅሞችን ከፍ ለማድረግና ችግሮችን ለማስወገድ የሚረዱ መንገዶችን ልንገራችሁ። አንደኛ እንግዲህ ምርጥ የማብሰያ ዘዴዎችን መጠቀም ነው። የተቀቀለ ወይም ደግሞ የተጠበሰ እንቁላልን አብዛኛዎቹ ንጥረ ነገሮችን ያለ ተጨማሪ ስብን ይይዛል። በትንሽ ዘይት የወይራ ወይም ደግሞ የአቮካዶ ዘይትን ተጠቀሙ። ከፍተኛ በሆነ ሙቀት ማብሰልን አስወግዱ። በከፊል የተቀቀለ የእንቁላል አስኳልን እንዳለ ይይዛል እናም ንጥረ ነገሮችን ይጠብቃል። ስለዚህ እንቁላልን በዚህ መልኩ ተጠቀሙ። እንቁላልን ከመጠን በላይ ከመጥበስ ተቆጠቡ። ኮሌስትሮልን ኦክሳይድ ያደርጋል እናም ጎጂ ውህዶችን ያመነጭባቸዋል። ስለዚህ እንቁላልን በዚህ ልክ ተጠቀሙ። ታዲያ ከእንቁላል ጋር የሚሄዱ ጤናማ የሆኑ ምግቦች ምንድናቸው የሚለውን እነግራችኋለሁኝ። እነዚህ አሁን የምነግራችሁ የእንቁላል ጥምረቶች የእንቁላልን ንጥረ ነገር መምጠጥን ያሳድጋሉ፣ የአንጀት ጤናንም ይደግፋሉ፣ እናም ዘላቂ ኃይልናም ጥጋብ እንዲኖርም ያግዛሉ። አንደኛ ከእንቁላል ጋር የሚሄድ ምርጥ ምግብ ቅጠላማ አትክልቶች ናቸው። ለምሳሌ እንደ ስፒናች ጎመን አሩጓላ እናም ቆስጣ የሚሰጡት ጥቅሞችም በብረት በፎሌት እናም በፋይበር የበለጸጉ ናቸው። በአትክልቶች ውስጥ ያለው ቫይታሚን ሲ ከእንቁላል አስኳል ብረት እንዲዋሃድ ይረዳል። የጉበትን መርዛማነትን ማስወገድና የምግብ መፈጨትንም ይደግፋል። ምርጥ ጥምረት ስፒናች ያለው የተጠበሰ እንቁላልን አንድ ላይ መመገብ፣ ጎመንና ቲማቲም ያለው ኦምሌትን አንድ ላይ መመገብ ምርጥ ነው። ሁለተኛ ደግሞ እንቁላልና ጤናማ የሆኑ ቅባቶች ናቸው። ለምሳሌ እንደ አቮካዶ፣ የወይራ ዘይት፣ ለውዝ እናም ሲልስ የምንላቸው ቺያ ሲልስ ሊሆን ይችላል ተልባ ሊሆን ይችላል። የሚሰጡት ጥቅሞችም ቅባቶች ከእንቁላል አስኳል ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ቫይታሚን ኬ የመሳሰሉ በስብ የሚሟሙ ቫይታሚኖች እንዲዋሃዱ ያደርጋሉ። ረዘም ላለ ጊዜ ጥጋብንም ይሰጣሉ። የሚሰጠው ምርጥ ጥምረትን የምንላቸው ደግሞ አቮካዶ ቶስት ከበሰለ እንቁላል ጋር መመገብ፣ በወይራ ዜት የተሰራ እንቁላልን መጠቀም፣ ሰላጣ ከእንቁላል በተጨማሪም ለውዝ እናም ሲርስ ጋር አንድ ላይ መመገብ በጣም ምርጥ ጥምረት ነው። ሶስተኛ ደግሞ ሙሉ እህሎች እናም ውስብስብ ካርቦ ሃይድሬትስን ከእንቁላል ጋር መጠቀም ነው። ለምሳሌ እንደ ሙሉ የስንዴ ዳቦ፣ አጃ፣ እናም ቡናማ ሩዝ፣ ኪንዋ፣ እናም ጣፋጭ ወይም ደግሞ ስኳር ድንችን አንድ ላይ ከእንቁላል ጋር መጠቀም ትችላላችሁ። የሚሰጡት ጥቅሞችም ዘላቂ ኃይልን ይሰጣችኋል። ከፍተኛ ፋይበር ይዘቱ የምግብ መፈጨትን ይረዳል። የተመጣጠነ ማክሮ ንጥረ ነገር ስብጥርንም ይሰጣል። ምርጥ ጥምረት የተቀቀለ እንቁላልን ከአጃ ወይም ደግሞ ከኪንዋ ጋር አንድ ላይ መመገብ፣ ጣፋጭ ወይም ደግሞ ስኳር ድንችንም ከእንቁላል ጋር መመገብ ትችላላችሁ። ተኛ ደግሞ ስታርች የሌላቸው አትክልቶች ናቸው። ለምሳሌ እንደ ቤል ፔፐርስ ቲማቲም፣ ቀይ ሽንኩርት፣ እንጉዳይ፣ ዝኩኒ እናም ብሮኮሊን ከእንቁላል ጋር መመገብ ምርጥ ጥምረት ነው። የሚሰጡት ጥቅሞችም በአንቲ ኦክሲዳንትና በፋይበር የበለጸጉ ናቸው። የአንጀት ጤናንና መርዛማነትን ማስወገድን ይደግፋሉ። ምርጥ ጥምረት የሚባሉት ደግሞ አትክልት የበዛበት ኦምሌትን መጠቀም፣ ሻክሹካ ወይም ደግሞ እንቁላልን በቲማቲም መረቅም መጠቀም፣ የተጠበሰ አትክልት ከበሰለ እንቁላል ጋር መጠቀምም ምርጥ ጥምረት ነው። አምስተኛ እጽዋትናም ቅመማ ቅመሞች ናቸው። ለምሳሌ እንደ ኮረሪማ ቁንዶ በርበሬ፣ እርድናም ፓርስሌን ከእንቁላል ጋር አንድ ላይ ማብሰል ነው። የሚሰጡት ጥቅሞችም የምግብ መፈጨትን ይረዳሉ እናም ኢንፍላሜሽንን ወይም ደግሞ ብግነትን ይቀንሳሉ። ቁንዶ በርበሬ ከእርድ ውስጥ የኩርኩሚን መምጠጥን ይጨምራል። ምርጥ ጥምረት የምንላቸው እርድናም ቁንዶ በርበሬ ያለው የተቀቀለ እንቁላልን መጠቀም ትችላላችሁ። ስድስተኛ ጥራጥሬዎች ናቸው በመጠኑ ለምሳሌ እንደ ምስር፣ ሽምብራ እናም ጥቁር ቦለቄን አንድ ላይ ከእንቁላል ጋር መጠቀም ምርጥ ጥምረት ነው። የሚሰጡት ጥቅሞችም ከእጽዋት የተገኘ ፕሮቲን እናም ፋይበርን ይሰጣሉ። የእንቁላልን አሚኖ አሲድ ስብጥርንም ያሟላል። ምርጥ ጥምረት የሚባለው የበሰለ እንቁላል ያለው ምስር በርገርን አዘጋጅታችሁ መጠቀም ትችላላችሁ ሰባተኛ ደግሞ ፈርመንትድ ፎርስ የምንላቸው ናቸው በትንሽ መጠን ለምሳሌ እንደ ሶርክራውት እናም ኪሚች የሚሰጡት ጥቅሞችም የአንጀት ባክቴሪያዎችን እናም የምግብ መፈጨትን ያሳድጋሉ የበሽታ መከላከል ስርዓትንም ይደግፋል ምርጥ ጥምረት የምንለው የበሰለ እንቁላልን ከኪሚቺ ጎን መጠቀም የተቀቀለ እንቁላልን ከአንድ ማንኪያ ሶርክራውት ጋር መጠቀምም ትችላላችሁ ማለት ነው ስምንተኛ ደግሞ ውሃ ወይም ደግሞ ከእጽዋት የተሰሩ ሻዮችን መጠቀም ነው። ለምሳሌ እንደ የዝንጅብል ሻይ፣ ካሞሜል እናም የሎሚ ውሃ የሚሰጡ ጥቅሞችም የፕሮቲን የምግብ መፈጨትን ይረዳል፣ የንጥረ ነገር መዘጋትን ያስወግዳሉ። እንደ ቡና እናም ጥቁር ሻይ ሳይሆን ማለት ነው። ቅድም እንዳልኳችሁ ቡናና ጥቁር ሻይን ከእንቁላል ጋር አንድ ላይ በፍጹም መጠቀም የለባችሁም። በአንድ ሰዓት ልዩነት ውስጥ ብትጠቀሙ መልካም ነው። መጠቀም ያለባችሁ የእጽዋት ሻይ ነው። አሁን እንዳልኳችሁ እንደ የዝንጅብል ሻይ ሊሆን ይችላል። ካሞሜል ወይም ደግሞ የሎሚ ውሃን መጠቀም ትችላላችሁ። ምርጥ ጥምረት የምንለው ደግሞ ሞቅ ያለ የእጽዋት ሻይ እንቁላልን ከመብላታችሁ በፊት ወይም በኋላ በሰላሳ ደቂቃዎች ውስጥ መጠጣት በጣም ምርጥ ጥምረት ነው ማለት ነው። ስለዚህ እንቁላልን አሁን ከነዚህ ከነገርኳችሁ ምግብና መጠጦች ጋር ደግሞ መጠቀም እንቁላልን በተሻለ ሁኔታ በሰውነታችሁ እንዲዋሃድ እንዲሁም ደግሞ የእንቁላልን ምንም ጉዳትን ሳያስከትል ምርጥ ጥቅሞችን እንድታገኙ ይረዳችኋል ማለት ነው። እነዚህን ውሎችን ማስወገድ ያስፈልጋል። ወተትናም የወተት ተዋጽኦችን በተለይም ቀዝቃዛ ወተት ወይም ደግሞ እርጎን ከእንቁላል ጋር ማስወገድ። ቀይ ስጋን ማስወገድ፣ ይህ በጣም ከባድ ነው። ሁለቱም በጣም ከፍተኛ የፕሮቲን ይዘት ስላላቸው፣ እንቁላልን፣ ቀይ ስጋን ማለት ነው። ሻይና ቡናን ከእንቁላል ጋር ወዲያውኑ አትጠቀሙ። የብረት ወይም ደግሞ የአይረን መምጠጥን ይቀንሳል። አሲዳማ ፍራፍሬዎችን እንደ ብርቱካን፣ አናናስን ከእንቁላል ጋር በፍጹም መጠቀም የለባችሁም። ከእንቁላል ጋር ሲጣመሩ የሆድ መነፋትን ያስከትላሉ ማለት ነው። እንቁላልን ደግሞ ለመመገብ ጥሩ የምግብ ሰዓት የሚባለው ምን ሰዓት ነው? እንቁላልን ለመብላት ምርጥ ጊዜ የምንለው ጠዋት ቁርስ ወይም ደግሞ ምሳ ላይ ነው። ዘላቂ ኃይልና ጥጋብን ይሰጣችኋል። የምግብ መፈጨት ችግር ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ ችግር ካለባችሁ ማታ ዘግይቶ እንቁላልን ከመብላት መቆጠብ ያስፈልጋል ማለት ነው። መመገብ ያለባችሁ የእንቁላል የአመጋገብ መጠን ደግሞ ለአብዛኛዎቹ ጤናማ ግለሰቦች በቀን ከአንድ እስከ ሁለት ሙሉ እንቁላሎችን መመገብ በፍጹም አስተማማኝና ጤናማ ነው ማለት ነው። ታዲያ እንቁላልን ስትመገቡ የሚደረጉ ጥንቃቄዎች ወይም ደግሞ አንዳንድ ሰዎች ማስወገድ ያለባቸው፣ ምክንያቱም በልዩ የጤና ችግሮች አማካኝነት ማስወገድ ያለባቸው ሰዎች ሊኖሩ ይችላሉ። እነዚህም አንደኛ የኮሌስትሮል ስጋቶች ካለባቸው ነው። የቅርብ ጊዜ ጥናቶች እንደሚያሳዩት መጠነኛ የሆነ የእንቁላል ፍጆታ በቀን አንድ መጠቀም ለአብዛኛዎቹ ሰዎች የኮሌስትሮል ችግር ላለባቸውም ቢሆን አስተማማኝ ነው። ይሁን እንጂ የጄኔቲክ ሃይፐር ኮሌስትሮሊሚያ ወይም ከባድ የልብ ህመም ያለባቸው ሰዎች እንቁላልን በአመጋገባቸው ውስጥ ከማካተታቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ሁለተኛ ደግሞ የእንቁላል አለርጂ ያለባቸው ሰዎች ናቸው። በተለይ በተለይ በጨቅላ ህፃናት ወይም ደግሞ በልጆች ላይ የተለመደ ስለሆነ እንቁላልን እንደዚህ አይነት ችግር ካለ ማስወገድ ያስፈልጋል። ሶስተኛ ደግሞ ጥሬ እንቁላልን አትመገቡ። በሳልሞኔላ ስጋት ምክንያት ጥሬ ወይም ደግሞ ያልበሰለ እንቁላልን ከመመገብ መቆጠብ ያስፈልጋል። ከባድ ችግርን ያስከትላል። በአጠቃላይ እንቁላል በትክክል ሲበላ የንጥረ ነገሮች ምንጭ ነው። እንቁላልን ከአትክልት ከሙሉ እህሎች እናም ከጤናማ ቅባቶች ጋር ማጣመር ላይ አተኩሩ። እናም ጥቅሞቹን ለመጠበቅ ለስላሳ የሆነ የማብሰያ ዘዴዎችን ተጠቀሙ። ቁርስ ከመብላታችሁ በፊት የሎሚ ውሃ ወይም ደግሞ ከእጽዋት የተሰራ ሻይን ጠጡ። ከእንቁላል ጋር ሻይ ወይም ደግሞ ቡናን መጠጣት አይመከርም። ፍራፍሬን በምግብ መካከል እንደ መክሰስ ብቻ ተመገቡ። ከእንቁላል ጋር አንድ ላይ ባትመገቡ መልካም ነው። በተለይ በተለይ የሲትረስ ፍራፍሬዎችን ማለት ነው ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከእንቁላል ጋር መጠቀም ያለባችሁ ምግቦች ምን አይነት ምግቦች ናቸው? ከእንቁላል ጋር መጠቀም የሌለባችሁ ምግቦችስ ምን አይነት ምግቦች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ ነግሬያቸዋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። ላይክና ና ሼር ሳታደርጉ